ኮንሰልት ከኢትዮጵያ ጎማና ፕላስቲክ ማህበር ጋር ቀደም ብሎ ጀምሮ በ2013 በመጀመሪያ ጊዜ ይህ ረቂቅ አዋጅ ይጸድቃል በተብሎ በታሰበበት ጊዜ ጀምሮ ምን ይመስላል አጠቃላይ ያለው ሁኔታ የማህበሩ አባላት ላይ ምን አይነት ጫና ይፈጥራል በአገር ደረጃስ፣ ኢኮኖሚያዊ፣ ማህበረሰባዊ፣ ህጋዊ፣ ፖለቲካዊ ይዘቶችን ለመዳሰስ ሞክሯል። የዚህ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ስፔሲፊካሊ በፕላስቲክ ማሸጊያና ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ አምራቾች ሞር ስፔሲፊካሊ ደግሞ የፕላስቲክ ከረጢት ወይም ፌስታል የምንለውን አምራቾችን ከፍተኛ ኢኮኖሚያዊ ኪሳራ ውስጥ እንደሚከት በጥናት ለማየት ሞክረናል። የጥናት አካሄዱ የነበረው ምንድነው? አንደኛ ሬጂስተርድ የሆኑ ወይም በህጋዊ መንገድ ተመዝግበው በዚህ ዘርፍ የተሰማሩ አምራቾች ቁጥራቸው ምን ያህል እንደሆነ መለየት ነበር። ይሄን ከ ከኢንዱስትሪ ሚኒስቴር ከበፊት ቀድሞ ንግድና ኢንዱስትሪ በነበረ ጊዜ ካሉ መረጃዎች ለመለየት ሞክረናል። ሁለተኛ የአዋጁ ይዘቶች ምን አይነት ኢኮኖሚክና ሶሻል ጫና ይፈጥራሉ፣ አካባቢ ተጽዕኖቸው አካባቢያዊ ተጽዕኖውስ ባልተጠበቀ መንገድ ምን አይነት ተጽዕኖ ያመጣል የሚለውም ለማየት ሞክረናል። በዚህም ያየነው አንደኛ ከ860 ያላነሱ ከ860 ያላነሱ ድርጅቶች በህጋዊ መንገድ ተመዝግበው በዚህ ዘርፍ በአንድም በሌላም መንገድ ሪሳይክል ከማድረግ ጥሬ እቃውን ከማምረት የማሸጊያ የፕላስቲክ ማሸጊያ ውጤቶችን ከማምረት እንደዚሁም ሪሳይክል ካረጉ በኋላ ለሌሎች ግብአት በማቅረብ የተሰማሩ ከ860 8 የማያንሱ ተቋሞች እንዳሉ በእነዚህም አጠቃላይ የተመዘገበው የኢንቨስትመንት መጠን ከ51 ቢሊዮን ብር በላይ መሆኑ በቀጥታ ከሰላሳ ሦስት ሺህ የማያንስ ሰራተኛ ቀጥረው የያዙ እንደሆነ በተዘዋዋሪ ደግሞ እስከ ሁለት መቶ ስልሳ ሺህ የሚደርሱ ሰራተኞች በምርት ሰንሰለቱ ላይ ከመሰብሰብ ጀምሮ ሪሳይክል አድርጎ እንደገና መልሶ አምርቶ እንደገና ወደ ገበያ በማቅረብ ሂደት ውስጥ ከሁለት መቶ ስልሳ ሺህ የማያንሱ ሰራተኞች አቅፎ መገኘቱ አውትስታንዲንግ ሎ ናቸው ከተለያየ ከባንክና ማይክሮ ፋይናንሶች የወሰዱት ብድር ቀላል እንዳልሆነ አጠቃላይ መረጃዎቹን ያለባቸውን አውት ስታንዲን ሎን ተሰብስቦ በዚህ ሰዓት ባይደርስም እስካሁን ባለው ከ600 ሚሊዮን ብር በላይ የባንክ ብድር እንዳለባቸው ኢን ሚን ታይም ኢን ሚን ታይም በታክስ ይሄም ትክክለኛው መረጃ ያው ኮንፊደንሻሊቲ ነገር ስላለው ከገቢዎች ባይገኝም በተዘዋዋሪ መንገድ በተሰላው በአመት ከ12 ቢሊዮን ብር በላይ በታክስ አስተዋጽኦ እያደረጉ መሆኑ፣ መረጃው ተጠናክሮ ሲጠናቀቅ ደግሞ ከዚህም ከፍ ያለ እንደሚሆን፣ በአመት ከ300 ሚሊዮን ዶላር በላይ የውጭ ምንዛሬ እያዳኑ መሆኑ ምክንያቱም የዛሬ ትንሽ ዓመታት ከስድስት ሰባት ስምንት ላይክ አመታት በፊት ሙሉ ለሙሉ እነዚህ ምርቶች ሲመረቱ የነበረው ከውጭ ከሚመጣ ጥሬ እቃ ነው። ይህ ኢንዱስትሪ በመጠናከሩና የስራ እድል በመፍጠሩ ምክንያት ጥሬ እቃውን ኦልሞስት ከሰባ ፐርሰንት በላይ ማስቀረት ችሏል። ሶ በዚህም በአመት ከ300 ሚሊዮን ዶላር በላይ እያዳነ መሆኑ ጥሬ እቃዎቹንም ከፌስታል ከተለያዩ በመሰረታዊ ደረጃ የግንዛቤ ውስጥ መግባት ያለበት በጥናቱ ግኝት መሰረት እነዚህ ፋብሪካዎች ሙሉ ለሙሉ ራሳቸው የሚያመርቱትን ሌሎችም ሌሎች ሴክተሮች የሚያመነጩትንም የፕላስቲክ ቆሻሻ በሙሉ እንዲሰበሰብ መንስኤ ሆነዋል። ይህም አካባቢያዊ ተጽዕኖን ለመቀነስ አስተዋጽኦ እያደረጉ መሆኑ መረዳት ችለናል። የጥናቶቹ ዋነኛ ዋነኛ አንኳር ግኝቶች እነዚህ ናቸው። ከዚህም አልፎ ሪሳይክልድ የሆነ ፕላስቲክ በጥሬ ዕቃነት ወደ ውጭ ኤክስፖርት እየተደረገ በ2023 ባለው መረጃ መሰረት እስከ 1.4 ሚሊዮን የአሜሪካ ዶላር ገቢ እያስገኙ መሆኑ የሀገር ውስጥ ፍጆታን ሸፍነው የውጭ ምንዛሬን ከማስቀረት ባሻገር እንደገና የገቢ ምንጭ መሆን መቻላቸው ይሄን ይሄንን ስናይ በሴክተር ውስጥ ደግሞ አብዛኛው አብዛኛው ሰራተኞች ማለት ይቻላል የትምህርት ደረጃቸውን ስናየው ሰሚስኪልድ እና ነንስኪልድ ናቸው። የትምህርት መደበኛ የትምህርት ስልጠና ክህሎት የሌላቸው ናቸው እና ትልቅ ለሀገር እና ለማህበረሰባዊ እድገት አስተዋጽኦ እያደረጉ በዚህ ውስጥ በተረጋገጠው በሰራተኞች ዳታ በተሰራው ጥናት መሰረት ከ82.6 ፐርሰንት በላይ ሴቶች መሆናቸው ይሄን ይሄም ምንን ያመለክታል? ጫናው ከፍተኛ እንደሚሆን ከስራስ በሚፈናቀሉበት ጊዜ ሴቶችን ማፈናቀል ቤተሰብ መበተን ማለት ይታወቃል። በታዳጊ ሀገሮች ውስጥ ሴቶች ብዙ ብዙ ሮል እንዳላቸው ይታወቃል እና እነዚህ ቁጥራቸው ከፍተኛ የሆነ ሴቶችን ከስራ የሚያፈናቅል መሆኑ እነዚህ ነዚህ ነገሮች አይተናል። ከዛ በሌላው አቅጣጫ ደግሞ የጥናቱ ግኝት የሚያሳየው ምንድን ነው? የኢንቨስትመንት ጉዳይ፣ የኢንቨስትመንት ከለላ፣ የካሳ ጉዳይ። ምክንያቱም መንግስትን አምነው በተመዘገበ ካፒታል 51 ቢሊዮን ብር ማለት በጣም ብዙ ነው። ይሄንን ነገር ሪፐርፐስፉል አይደለም ማሽኑ ለሌላ ጥቅም የሚውል አይደለም። ለሌላ ምርት ለማምረት አይሆኑም። በማሽኑ በቴክኖሎጂ ምክንያት ቴክኖሎጂው ወደ ሌላ ሽፍት የማይደረግ በመሆኑ ትልቅ ኪሳራ እንደሚያደርስ ከሀገሪቷ የኢንቨስትመንት አዋጆች አንጻርም ደግሞ እንዲህ አይነት ጉዳዮች ሲገጥሙ የኢንቨስትመንት ከለላ፣ የዋስትና፣ የካሳ፣ የሰራተኛ መበተንን ሁኔታ ከማህበሩ ጋር በድርድር የሚፈታበት መንገድ እንዳለ ሕጋዊ ማዕቀፎችን የዳሰሳ ጥናቱ በፈተሻቸው የሕጋዊ ማዕቀፎች እንደዛ አይነት መንገዶች እንዳሉ ለመገንዘብ ችለናል። ከዚህ በተጨማሪ ደግሞ የኢትዮጵያ የፕላስቲክ ስትራቴጂክ ማፕ ሮድማፕ ፍኖተ ካርታ ለአስር ዓመት ከቀረበው ጋር ይህ የጸደቀው አዋጅ ፍጹም ተቃርኖ እንዳለው እሱም ማረጋገጥ እንችላለን። ምክንያቱም ፍኖተ ካርታው የሚያስቀምጠው ሶስት እቅዶች ያስቀምጣል። በ በ2034 እንደ ፈረንጅ አቆጣጠር ከፕላስቲክ ጽዱ ለመሆን የመጀመሪያዎቹን ሁለት ዓመቶች ግን ከባለድርሻ አካላቶች ጋር በመነጋገር ፕላስቲክ ካውንታችንን መስራት፣ አጠቃላይ ኢትዮጵያ ውስጥ የሚመነጨው የፕላስቲክ ምን ያህል ነው። ይታወቃል? ወይስ ሚስ ማኔጅድ የሆነው ወይም ደግሞ መልሶ ጥቅም ላይ የማይውለው ምን ያህል ነው? የትኛው ሴክተር ነው ብዙ የፕላስቲክ ቆሻሻ የሚያመነጨው ሪሊ እነዚህ የፕላስቲክ ከረጢት አምራቾች ናቸው ጥናቱ እንደሚያሳየው አብዛኛው የፕላስቲክ ቆሻሻ ከ49 ፐርሰንት በላይ የሚመጣው በፓኬጂንግ ነው ሶ ሪሊስ እናውቀዋለን ወይ ምን ያህል ቆሻሻ ነው ሚስ ማኔጅድ ሆኖ የገባው ይታወቃል፣ ሪሳይክልድ የሆነው ይታወቃል፣ የሚመረተው ይታወቃል። ሶ ይህንን ሳይንሳዊ በሆነ መንገድ ዳታውን ማቀናጀት የመጀመሪያ የአጭር ጊዜ እቅድ እንዲሆን ፍኖተ ካርታው ያስቀመጡ። ሌላው ደግሞ በሪሳይክል በማድረግ እስከ 28 ድረስ መረጃውን ይፋ አድርጎ በ28 ደግሞ በ25 ፐርሰንት የፕላስቲክ ምርቶችን ለመቀነስ እስከ 2030 በ80 ፐርሰንት ለመቀነስ ብሎ በግልጽ አስቀምጧል። አሁን ይሄ ምን ሆነ? ከፈረሱ ጋሪው። ይሄ ስትራቴጂክ ስትራቴጂካሊ የተቀመጠውን ዶክመንት ሙሉ ለሙሉ የቀየረ ሆነ። ይህን ሁሉ ነገር ሰረዘውና ከፊት በቅድሚያ መከናወን ያለባቸው የሪሳይክሊንግ ካፓሲቲያችንን መልሶ ውደት የማረክ አቅማችንን መጨመር፣ ዳታችንን ማጠናከር፣ አማራጮችን መፈተሽ የሚለውን ነገር በሙሉ በቅደም ተከተል ሳያስኬድ በድንገት እና በአጭር ጊዜ እንዲፈጸም ፍላጎት ያለው ይዘት እንዳለው አዋጁን በፈተሽንበት ጊዜ አይተናል። ያው የዛሬው መድረክ ሲዘጋጅ ዋና አላማው ምንድን ነው? ይሄ አዋጅ በትክክል እዚህ ዘርፍ ላይ የተሰማሩ አምራቾችን እንደ ሀገር ደግሞ በሀገር ኢኮኖሚ ላይ በሶሽዮ ኢኮኖሚ በፖለቲካል ኢምፕሊኬሽኑ አጠቃላይ ሀገር ላይ የሚያሳድረውን ተጽዕኖ እኛ እንደ አምራች የተለያዩ ደግሞ ይመለከታቸዋል የምንላቸው ሴክተር የመንግስት መስሪያ ቤቶችም ተገኝተው ሀሳብና ውይይት እንዲደረግ የእኛ ፍላጎትና ተቀዳሚ ዓላማ ነበር። ለዚህም ያው እዚህ ላይ ሊሳተፉ ይገባሉ ብለን ያሰብናቸውን ወደ አስራ አምስት ተቋማት ጋብዘናል። አሁን እዚህ መድረክ ላይ የምታዩቸው ተቋማት በማነሳቸው ምናልባት እኛ አድሬስ አናደርግ ቀርተን አለመሆኑን ለቤቱ ማሳወቅ ፈልጋለሁ። ከአካባቢ ጥበቃ ጀምሮ፣ ከንግድና ኢንዱስትሪ፣ አዲስ አበባ ኢንዱስትሪ ልማት ጽፈት ቤት፣ ንግድና ቀጠናዊ ትስስር ሰራተኞች ጋር የተያያዘ ነው ብለን ኢሰማ ኮን ሴቶችና እንደዚህ ከሴቶች ጋር የሚተያዘው ብቻ በጣም በርካታ ተቋማትን ጠርተናል። እንግዲህ የጊዜው ማጠሪውን ወይ ደግሞ ለጉዳዩ በቂ ትኩረት ያለመስጠት የሆነ እርግጠኛ ባንሆንም እንግዲህ ይህን ጉዳይ ጉዳያችንን ብለው አክብረው የተገኙትን ተቋማትና ኃላፊዎች እያመሰገንኩኝ የተቀሩት ግን ያው ጥሪ ተደርጎላቸው አለመምጣታቸውን በዚህ ልገልጽ ወዳለው ማለት ነው። አሁን ቤት ውስጥ ብዙ የተነሱ ሀሳቦች አሉ። አንዳንድ ነገሮችን ያው ክሊር ማድረግ ያስፈልጋል ማለት ነው። ይሄ አዋጅ ከጸደቀ፣ ወይ ደግሞ ያው ጸድቋል ተብሎ ከተዋወቀ በኋላ እንደምታዩት የተለያየ አይነት የተዛባ መረጃ ነው የሚሰራጨው ማለት ነው። ይሄ ደግሞ ያው አምራቹንም የግልጽነት ችግርና የመወናበድ ውስጥ ከቶታል። በዚህ የተነሳ መድረክ ላይ የሚጸባረቀ የተለያየ ሀሳብ እንዲጠራልን እኛ የግንዛቤ ማስጨበጫ መድረኮች ላይም ተገኝተን የተለያየ ጥያቄ ልንጠይቅ ሞክረናል ማለት ነው። እና እዚህ ከቤቱ በተነሱ አንዳንድ ሀሳቦች ዙሪያ መጠነኛ ማብራሪያ ለመስጠት እሞክራለሁ ማለት ነው። አሁን ኦቨርኦል የፕላስቲክ ከረጢት ወይ ደግሞ ፌስታል የምንለው ኢንዱስትሪ ምን አይነት ኢንዱስትሪ ነው የሚለውን ነገር ዘርዘር ብለን ማየት ያስፈልጋል። ይሄ ኢንዱስትሪ በሀገራችን የሰላሳ ቢበዛ የአርባ ዓመት ታሪክ ያለው ኢንፋንሲ ደረጃ ላይ ያለ ወይ ደግሞ እንጭጭ ደረጃ ላይ ያለ ኢንዱስትሪ ነው። ይህን ስንል መጀመሪያ ላይ ሁሉም የፕላስቲክ ማሸጊያ ከረጢቶች ከውጭ ሀገር ወደ ኢትዮጵያ ይገቡ ነበረ። ግን ኢትዮጵያውያን ይህንን ነገር ተምረው ሀገር ውስጥ መሰራት እንደሚችል አውቀው ከሰላሳ ከአርባ ዓመት በፊት ይሄ ኢንዱስትሪ ወደ ኢትዮጵያ መተዋወቅ ጀምሯል። ኢንዱስትሪው ደግሞ በራሱ የራሱ የእድገት ደረጃን እየጠበቀ አዳፕቴሽን፣ አዳዲስ እውቀትን እያዳበረ የሚሰራበትን የአሰራር ዘይቤም እየቀየረ አሁን ላይ የደረሰበት ደረጃ ላይ ደርሷል። ሁላችንም እንደምንረዳው ከዚህ በፊት ይሄ ኢንዱስትሪ ሁሉንም ለግብዓትነት የሚጠቀምባቸውን ግብዓቶች ከውጭ ሀገር በሚመጡ ግብዓቶች ነበር ይሰራ የነበረው። ይሄንን ግን ማስቀረት ተችሏል። ይሄ ደግሞ መንግስትም የሚፈልገው ሀገርም እንደ አቅጣጫ እንደምትከተለው ትልቁ አንዱ ነገር ምንድን ነው? ኢምፖርት ሰብስቲትዩሽን ነው። ኢምፖርትን ማስቀረት ኤክስፖርትን መጨመር ነው፣ የመንግስትም የሀገርም የየትኛውም ሀገር ተልዕኮ ማለት ነው። ስለዚህ ይሄ ኢንዱስትሪ በዚህ ሂደት ውስጥ ትልቅ ልምድና እውቀት በማዳበር አንደኛ ራሱ አምርቶ ወደ ገበያ የሚያስገባው ነው ሁለተኛ ከሌሎች ከማሸጊያ ኢንዱስትሪዎች የሚመነጩ ምርቶችን ተጠቅሞ መልሶ ጥቅም ላይ መዋልን እውቀቱ ላይ ተደረሰበት፣ ቴክኖሎጂውም ወደ ሀገራችን ገባ። በዚህ የተነሳ አሁን ላይ ኦልሞስት ሁሉም በሚባል ደረጃ የፕላስቲክ ማሸጊያ ወይ ደግሞ ከረጢት የምንለው ወይ ደግሞ በተለምዶ ፌስታል የምንለው ሀገር ውስጥ ነው ሪሳይክል ከሚደረጉ ግብዓቶች የሚመረተውና ይሄ ራሱ የእድገት ደረጃ የደረሰበትን ብዙ ያሳያል ማለት ነው። አሁን ፌስታል ለምንድን ነው ከሌሎች የማሸጊያ ምርቶች በላቀ ሁኔታ አሸናፊ የሆነው የሚለውን የራሱን የተለየ ባህሪም ደግሞ ማወቅ ያስፈልጋል። ሁላችንም እንደምንረዳው የፕላስቲክ ማሸጊያ ወይ ደግሞ ፌስታል ለተጠቃሚው ከሚገዛው እቃ ጋር በነፃ አብሮ የሚቀርብ ነው እንጂ ዋጋ የሚያወጣበት አይደለም። ሸማቹ ለገዛው እቃ ከእቃው ጋር አብሮ የሚሰጠው ነው። ይሄ ለምን ሆነ ስንል የሚሰራበት እንትን ኮስት በጣም አነስተኛ ስለሆነ ነው። ስለዚህ አሁን ገበያው ላይ እንደ አማራጭ ቅረቡ የሚባሉ ሌሎች ማሸጊያ ምርቶች አሉ። ከወረቀት ጋር የተያያዘ ሌላው ደግሞ ከጨርቅ ማሸጊያ ጋር የተያዘ፣ የጨርቅ ማሸጊያ ይባላል እንጂ ጨርቅ አይደለም። ሊትራሊ ያም የጨርቅ ማሸጊያ የሚባለው ነን ውቭን ይባላል። እሱም ራሱ የፕላስቲክ ውጤት ነው። ስለዚህ ፌስታል ለምንድን ነው ገበያው ላይ አሸናፊ የሆነው? አንደኛ ሪሳይከብል ነው። ሪሳይክል እየተደረገ ይሰራል። ሁለተኛ በአነስተኛ ዋጋ ይቀርባል። ስለዚህ የሰማችን ኪስ አይጎዳም። በሌላ መልኩ ደግሞ እነዚህ አማራጭ ይሆናሉ ተብሎ የቀረቡ የማሸጊያ አይነቶች ከፌስታል አንጻር ሳይንሳዊ በሆነ ጥናት ራሱ በብክለት ተነጻጽረው ይሻላሉ የሚል ምንም ማስረጃ የለም፣ አሁን ላይ ማለት ነው። ወረቀትን እንደ ምሳሌ ብንወስድ ከዋጋው ውድነት በተጨማሪ የፐልፕ ኢንዱስትሪ ባለማቋቋማችን ሁሉም ግብዓት የሚመጣው ከውጭ ሀገር ነው የሚሆነው። ሮል ወረቀት ጥቅል ወረቀት ነው ልናመጣ የምንችለው። በዚህ ምክንያት ተጠቃሚ ጋር ሲደርስ የአንድ የወረቀት ማሸጊያ ዋጋ ከአምራቹ እንኳን ሲወጣ ከሀያ ብር በታች የሚወጣበት ምንም አይነት እድል የለም። ስለዚህ አንድ ሀውስሆልድ ሁለት ሁለትና ሶስት ዳቦ በሀያ ብር ገዝቶ ድጋሚ ለማሸጊያው ሰላሳ ብር ክፈል ማለት ኢኮኖሚካሊ ፊዝብል አይደለም። ስለዚህ ፌስታልን ተመራጭ የሚያደርገው አንዱ ምክንያት ይሄ ነው። ሁለተኛ በአመራረት ሂደት ውስጥ ፌስታል የሚጠቀመው ግብአትን ኤክስትሩዥን በሆነ ቴክኖሎጂ አቅልጦ ራሱ ማሸጊያ ማድረግ ነው። ወረቀትን ለማምረት በጣም በርካታ የሆኑ ኬሚካሎችን መጠቀም አለብን። ከዛ ባለፈ ደግሞ እንደ ኢትዮጵያ ባለ ደን አጠር ሀገር ውስጥ ወረቀትን፣ ዛፎችን ለወረቀት ግብአትነት መጠቀም የሚያስኬድ አይደለም። ደን ስለሌለን ነው ይህን ያህል ትልቅ ካምፔን እየተካሄደ አረንጓዴ ልማት እየተሰራ ያለው። ስለዚህ በብክለትም በአሰራር ሂደቱ ከፌስታል የበለጠ በካ የሆኑ ነገሮችን ነው አማራጭ ይሆናሉ ተብሎ እየቀረበ ያለው። አሁን እኔ ይሄንን ስል ለፌስታል ውግንና ይመስላል፣ እኔ የፕላስቲክ አምራጅ ስለሆንኩ ማለት ነው። ግን በትክክል ሁለቱ በሚዛን ተቀምጠው አድቫንቴጅና አዲስ አድቫንቴጃቸው ታይቶ ጥናቱ የተካሄደበት ሁኔታ አያሳይም። ሁለተኛ የጨርቅ ማሸጊያ ወይ ነኑብን የምንላቸው እነሱም የፕላስቲክ ማሸጊያዎች ናቸው። አካባቢ ላይ ዲስፖስ ሲደረጉ እነሱን የማስወገጃ መንገድ የለም። አሁን ፌስታሎች ሪሳይክል ይደረጋሉ። አሁን ነኑብን የጨርቅ ማሸጊያዎች የተባሉ ሰው ይገዛዋል። ኦኬ ሁለት ሶስት ይጠቀምበታል፣ ግን ገበያ ሲሄድ ያ ሰው ከቤቱ ማሸጊያ ይዞ አይሄድም። ከገዛው ከገበያውን የሚቀበለው ስለዚህ ይጥላል፣ ያስወግዳል ማለት ነው። ሲወገድ ደግሞ አካባቢ ላይ በመቆየት ሳይንቲፊክ በሆነ ማረጋገጫ ነን ውብን ከፌስታል በላይ አካባቢ ላይ ይቆያል። ይሄ የተረጋገጠ ነው። ስለዚህ እነሱን ደግሞ መልሶ ጥቅም ላይ የመዋል የማስወገጃ ቴክኖሎጂዎችም እውቀቶችም ገና ያልተደረሰባቸው ስለሆነ እንደ አማራጭነት የቀረቡ እንትኖች ተገቢ ወይ ደግሞ አዋጭን መሆናቸው ላይ ማህበራችንም ጥርጣሬ አለው አምራቹም ለዚህ ደግሞ የተዘጋጀ አለመሆኑን መግለጽ እወዳለሁ። ሁለተኛ በሌላ ስቀጥል አዋጁ ላይ የግልጽነት ችግር እስከዛሬ ይታያል። በአምራቹም ዘንድ በሚዲያውም በአስፈጻሚው አካልም አዋጁን በዝርዝር እየታሳየ የነበረውን ፓርላማው ጨምሮ የግልጽነት ችግር ይታያል። እና አንዳንድ ከሚዲያ አካላት የተነሳ ጥያቄ አለ። እዚህ ጋር በግልጽነት መብራራት ያለበት ማለቴ ነው። ይሄ አዋጅ እኛ አንድ እንደ ጥያቄ ያነሳንበት ጥያቄ ምንድን ነው? ማንኛውም አዋጅ ሲወጣ ለአዋጁ ስኬታማነት የህብረተሰብ አሳታፊነት ሊኖረው ይገባል እና ስቴክሆልደሮች በሂደቱ ላይ በበቂ ሁኔታ አልተሳተፉም የሚል እምነት አለን። ይህን ስንል ለማለት ሳይሆን ማህበራችን ለምሳሌ ያህል የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ እየተዘጋጀ ነው፣ ስለዚህ እንደ ማህበር እናንተ ይመለከታችኋል እና በዚህ ላይ ምን አስተያየትና ምክረ ሀሳብ አላችሁ የሚል በጽሁፍም ሆነ በቃል የቀረበለት ነገር የለም። አእምራችሁም ደግሞ ከአካባቢ ጥበቃ ባለስልጣን ጋር በስራ በተለያየ ጊዜ እንገናኛለን። ስለዚህ ስንገናኝ የተለያዩ ነገሮችን ነው እንጂ የምንነጋገረው፣ እንደ ሀገር ይሄ ነገር እየተሰራ ስለሆነ የእናንስተ አስተዋጽኦ ምን አለ በሚል አእምራቹ አድሬስ አልተደረገም። ስለዚህ በአዋጁ ማርቀቅ ሂደት ላይ የአሳታፊነት ችግር አለ የምንለው ለዛ ነው። ለዚህም ነው አዋጁ ፌስታልን ለአንድ ጊዜ ብቻ አገልግሎት ጥቅም ላይ ውሎ የሚወገድ ብሎ በትርጉም የተሳሳተ ትርጉም እንዲሰጠው ያስገደደው ይሄ የኛ ተሳትፎ ባለመኖሩ ነው የሚል እምነት አለን ማለት ነው። ስለዚህ አዋጁ ከወጣ በኋላ የግልጽነት ወይ ደግሞ ብዥታ አለ። እኛ ምክር ቤት ይሄ አዋጅ ለዝርዝር እይታ ለቋሚ ኮሚቴ ከተመራ በኋላ የህብረተሰብ አስተያየት መሰብሰቢያ መድረክ ላይ የቋሚ ኮሚቴ ሰብሳቢያ ወይዘሮ ፈትያ አህመድ በወቅቱ ይሄ አዋጅ የሚመለከተው ስስ ፌስታልን ነው። እናንተ ከደረጃ በታች የሆነ ፌስታል ይሰራ እያላችሁ ነው ወይ? ስለዚህ እናንተን የማይመለከት ከሆነ ደረጃ ያለው ፌስታል እንሰራለን የምትሉ ከሆነ እኮ አዋጁ አይጎዳችሁም ብላ ማብራሪያ ሰጥታ ነበር። በወቅቱ እዛ የተገኘ ነው እኔም ሆነ ሌሎች አባሎች፣ አዋጁ ጽሁፉ ላይ እንደዛ የሚል ነገር አላስቀመጠም። በጥቅል ለፌስታል ምን ብሎ ነው የተረጎመው? አንድ ጊዜ አገልግሎት ላይ ጥቅም ላይ ውሎ የሚወገድ ብሎ ነው። ስለዚህ እርሶ የሚሉን የአዋጁ መንፈስ ይሄ ከሆነ የሚጸድቀው ወይ ደግሞ ረቂቁ ላይ እንዲህ ተብሎ በግልጽነት ይጻፍ ብለን ማሳሰቢያ ሰጥተናል ማለት ነው። አሁን የአእምራችሁ ትልቁ ስጋት ይሄ ነው። አዋጁ ጸድቋል፣ በነጋሪት ጋዜጣ ሊታተም የራሱን የጊዜ ጠገግ እየጠበቀ ነው ማለት ነው። ስለዚህ በትክክል እንደዛ ብሎ ሰፍሮ ለይቶ የተቀመጠ ነገር ካለ እኛ ቀደም ብለንም እንደተናገር ነው አካባቢ ላይ መበከል ፍላጎት የለንም ይልቅ እኛን ያሳተፈ የአካባቢ ጥበቃ መርሃ ግብር እና ስትራቴጂ ቢነደፍ ግቡን ይመታል ብለን ስለምናስብ ለዚህ ተባባሪ ነን የምንሆነው አሁንም ግልጽ መሆን ያለበት ከደረጃ በታች የሆኑ ፌስታሎች ይመረቱ የሚል መከራከሪያ ማንም እንደ ማህበርም እንደ ግል አብራችም የሚያቀርብ የለም። እኛ እያልን ያለ ነው፣ ይህ ትልቅ ኢንዱስትሪ ነው። ለሀገር ያለው አበርክቶ ትልቅ ነው። ስለዚህ አንዴ ሴክተር ከዚህ ውጣ መባል የሚቻልበት ሁኔታ ስለሌለ ደረጃውን የጠበቀ ስራ እየሰራን አካባቢን ከራሳችንም ብክለት፣ ሌሎች ኢንዱስትሪዎችም ከሚያመነጩት ብክለት እየጠበቅን ኢኮኖሚንም ሳንጎዳ ዘላቂ ልማትን አብረን በጋራ ማከናወን እንችላለን የሚል እምነት ስላለን ነው እና የአዋጁ ግልጽ አለመሆን ወይ ደግሞ ለትርጉም አሻሚ መሆን የፈጠረው ችግር ከዚህ ከአምራቸው የመነጨ ሳይሆን አንደኛ ረቂቅ አዋጁን ባዘጋጀው አካል፣ ሁለተኛ እሱን ለማጽደቅ ስልጣንና ኃላፊነት ተሰጥቶት የነበረው ምክር ቤት ወይ ደግሞ የህዝብ ተወካዮች ምክር ቤት ስፔሲፊካሊ የቀደመው አዋጅ አሁን ለምሳሌ ከ1999 የወጣው የቀደመው አዋጅ ፌስታልን ሁለት ቦታ ለይቶ አስቀምጦታል። ግልጽ በሆነ ሳይንቲፊክ በሆነ ከዜሮ ነጥብ ዜሮ ሦስት ማይክሮ በታች መመረት አይችልም ወይ ተገቢ አይደለም ብሎ የተቀረው ግን እንደሚመረት አስቀምጧል። አሁን ይህ አዋጅ ግን አሻሚ የሆነብን ለዛ ነው እና ከአስፈጻሚ አካላትም የተለያየ እንትን ነው የሚሰጠው። ለምሳሌ ያል ምክር ቤቱ ባወጣው መግለጫ የከለከል ነው ስሱም ፌስታል ስስ ፌስታል ነው እንጂ ወፍራም ፌስታሎች ወይ ስታንዳርድ ያላቸው ፌስታሎችን አልከለከልንም ብለዋል። ይልቅ ይሄ አዋጅ ለማስፈጸም ስልጣን የተሰጠው አካል ወይ አካባቢ ጥበቃ ባለስልጣን የተለያዩ ኃላፊዎች መድረክ ባገኙ ጊዜ ግን እየገለጹት ያለው የፕላስቲክ ከረጢት ወይም ፌስታል በተመለከተ የትኛውንም አይነት የቲክነስ እንትን አላስቀመጥ ነው፣ ሁሉንም ነው የምንከለክለው። ለዚህም የስድስት ወር ተፈጻሚነት ጊዜ ያስቀምጠናል የሚል ነው እና ይሄ ሁለቱ የሚጣረስ ነው በአንድ መንግስት አካላት ሁለት የተለያዩ አይነት መግለጫዎች ነው የሚሰጡት እና እኛ እንደ አምራች አንደኛ፣ ይህ እኛም የግልጽነት ጥያቄ እንዳለብን፣ ሁለተኛ የእኛም ፍላጎት ደግሞ ከስታንዳርድ በታች ይመረት አለመሆኑን በዚሁ አጋጣሚ መግለጽ እወዳለሁ። ሁለተኛ ፌስታልን አሁን ማገድ ሲባል ፌስታልን ብቻ ማገድ አይደለም። ልክ እንደ ምግብ ስርዓት፣ በምግብ ስርዓት ውስጥ ያለ አንድ አካል ሲወድቅ ሁሉም እንደሚወድቅ ሁሉ ፌስታል ከዚህ ከፕላስቲክ ሰፕላይ ቼኑ ካወጣ ነው ሌሎች ኢንዱስትሪዎችን በጠቅላላ ኮላፕስ ነው የሚያደርጉት። ስለዚህ ዚያ የተገኛችሁ የመንግስት ከኢንዱስትሪም ከተለያዩ ከዘርፍም የመጣችሁ አካላት ልትገነዘቡልን ይገባል ብለን የምናስበው እንደ ኢንዱስትሪ ኢንዱስትሪ እንዲቀጭጭ እንዲጠፋ የሚፈልግ የመንግስት አካል አለ ብለን አናስብም። ነገር ግን ልክ እንደ ምግብ ስርዓት ሁሉ የፕላስቲክም ስርዓት አለው፣ የራሱ ሰፕላይ ቼን አለው እዚህ ሰፕላይ ቼን ውስጥ ደግሞ ዋና አበርክቶ ያለው የፌስታል ኢንዱስትሪ ነው። ሌሎች ግብአቶችንም ኮንሱም በማድረግ እሱ ያመረታቸው ደግሞ ለሌሎች ምርቶ ለሌሎች ኢንዱስትሪዎች ግብአት በመሆን ወሳኙን ሚና የሚጫወት የፌስታል ኢንዱስትሪ ስለሆነ የሱ አለመኖር፣ ወንድሜ እንደጠቀሰው እዛ ጋር አብደላ ዘ ሆል ሰፕላይ ቼኑን ነው ኮላፕስ የሚያደርገው። ሪሳይክል የሚያመርቱ ድርጅቶችን በሙሉ 80፣ 90 በመቶ የሚገዛው ፌስታል ኢንዱስትሪ ነው። ፌስታል ኢንዱስትሪ የሚያመርተውን ሪሳይክል ደግሞ ወንበር የሚሰሩ ኮንዲት የሚሰሩ ስካቶላ የሚሰሩ የተለያዩ ቺዲ ፓይፕ የሚሰሩ እነዚህ ሁሉ ድርጅቶች ከእኛ ከፌስታል የሚመረተውን ሪሳይክል ተጠቅመው ነው ኢንዱስትሪያቸው ሰርቫይቭ ሊያደርግ የሚችለው ፌስታልን ከዚህ ያወጣው ማለት ቶታል ሰፕላይ ቼኑ ኮላፕስ ነው የሚያደርገው ፊዚብልም አይደለም ኢኮኖሚካሊ ሌሎች ኢንዱስትሪዎችንም ለውድቀት ይዳርጋል። ይህንን ካልኩ በኋላ ያው አንዳንድ ከብድር ከምናምን ጋር የተያያዙ ነገሮችን ያው ከባንክ ማህበር የመጣ ሰው ስላለ እሱ ከዛ አንጻር የሚታዩ ነገሮችን ይዳስሳል ብዬ ገምታለሁ። ግን እዚህ ዘርፍ ላይ ብዙ ብዙ አሳዛኝ ታሪኮች አሉ። የእያንዳንዱን ሰው ስቶሪ ብንረዳው አብዛኛው ከትንሽ ደረጃ ተነስቶ ከስክራፕ ሰብሳቢነት ተረስቶ እዚህ ደረጃ ትልልቅ ፋብሪካዎችን ከፍቶ ለራሱም ሆነ ለዜጎች ስራ እድል የፈጠረ ነው። እና በጣም ሊበረታታ ሊደነቅ የሚገባው ዘርፍ ነው፣ በትክክል ማለት ነው። እና እዚህ ላይ ያሉ ብዙ ኢንዱስትሪዎችን አምራቸው የኢንዱስትሪያዊ ባለቤቶችን ብትጠይቋቸው ከጀርባቸው ያለው ታሪክ ዛሬ ላይ እንደዚህ እንደሚታየው አይደለም። በጣም ብዙ ልፋት፣ በጣም ብዙ ጥረት ያደረጉ ምንም ከምንም ተነስተው ከስክራፕ ሰብሳቢነት ተነስተው ዛሬ ባለታል ትልልቅ ኢንዱስትሪና ባለፋብሪካ ባለፋብሪካ ሆነው ለበርካታ ዜጎች የሥራ ዕድል የፈጠሩ መሆኑ ትልቅ ዋጋ ሊሰጠ ይገባል ይገባልና እንግዲህ አሁን ባለበት ደረጃ በቀጣይ በሚወጡ ደንብና መመሪያዎች እነዚህ ሁሉ ነገሮች እነዚህ ሁሉ ችግሮች ዝም ብለን የፈጠርናቸው ሳይሆን መሬት ላይ ያሉ ነገሮች ስለሆኑ የመንግስት አስፈጻሚ አካላት ይህን ነገር ትልቅ ትኩረት ሊሰጡት ይገባል። በስራ እድል ፈጠራ ሀገራችን ውስጥ ቀዳሚ የነበረው የጋርመንት ኢንዱስትሪን በመተካት አሁን ላይ ግንባር ቀደም ሆኗል የፕላስቲክ ኢንዱስትሪው። ለምን? በባህሪው ሰፊ ሰፕላይ ቼን ስላለው ነው። ስክራፕ ከየሰፈሩ የሚሰበስበው አለ፣ ለፋብሪካ ሰሚ ፕሮሰስ ዳርጎ አዘጋጅቶ አጥቦ ደግሞ ለፋብሪካ የሚያቀርባለ፣ በዛ ሴክተር ውስጥ ትራንስፖርት የሚሰጥ አለ፣ ባለፋብሪካው አለ በእሱ ስር ተቀጥሮ የሚሰሩ ብዙ ሰራተኞች አሉ ና የዘርፉ የስራው ባህሪ በጣም ብዙ ሰዎችን የሚያሳትፍ ስለሆነ በቀላሉ ሊታይ አይገባውም። እና የፈጠረው የስራ ድል በጣም ሰፊ ስለሆነ እንደ ማህበር እንደ አምራችን በሚወጡ ቀጣይ መመሪያዎች እና ደንቦች ላይ ማህበራችን ውክልና ኖሮት ከተለያዩ የመንግስት አካላትም ድምፅ ተሰምቶ አካባቢም ሳይበከል ኢንዱስትሪያችንን ሳይጎዳ በጋራ መቀጠል እንችላለን። ለዚህ ይህንንም ለማድረግ ከበቂ በላይ በቂ ስፔስ አለ እና ይሄን ለማለት እወዳለሁ። አመስ- አመሰግናለሁ።